ሻቸው ከንጦጦ ተራራ አካባቢ ሲነሱ ንጹህ ሊሆኑ ይችላሉ። ወደ ወንዝ የሄዱበት መሰረታዊ ምክንያት ለቱሪስትነት ለመጠቀም እሳቤ ሳይሆን ወንዝን የብክለት ማስወገጃ አድርጎ ለመጠቀም ነው የተጠጉት። አንዱ እያጸዳ ሌላው እያቆሸሸ፣ ውሃ ቅዳ ውሃ መልስ አንጫው በወንዝ ውስጥ ያሉት ብዝሃ ህይወቶች አሳዎች፣ እንቁራሪቶች እንዲመለሱ ካስፈለገ አስገዳጅ ህግ ማውጣት አለበት ግን እስካሁን ለምንድን ነው እነዚህ ችግሮች ምንድን ናቸው የሚለው የመጀመሪያው ጉዳይ፣ በከተማዋ ለሚገኙ ወንዞች ብክለት መንስኤ ማን ነው? አስተዳደሩ ከፍተኛ በጀት መድቦ የወንዝ ልማት እያደረገ እንደሆነ የሚታኘ ነው ፊዚካል የሰው ልጅ የህልውናው አካል የሆነውን የውሃ ጅረት ተከትሎ ኑሮውን በመመስረቱ ሳቢያ በዓለማችን ላይ የሚገኙ የውሃ አካላት እስከ ዛሬም ድረስ ለከተሜነት መብቀያና ለታላላቅ ስልጣኔዎች መፍለቂያ እንደሆኑ ይነገርላቸዋል። በሀገራችን ኢትዮጵያም የአባይን ወንዝ ተከትሎ ሁልቁ መሳፍርት ከተሞች እንደተቆረቆሩ ሁሉ አዲስ አበባ ከተማም ከተራራማው እንጦጦ ተራራ ወደ ዝቅተኛው ስፍራ በመጓዝ እንደተመሰረተች ይገለጻል። ለአዲስ አበባ ከተማ መቆርቆር መመስረት ከደኑ ከተራራው ከሜዳው ጋር በመሆን ከፍተኛ አስተዋጽኦ የነበራቸው ወንዞች ናቸው። ከተማችን አዲስ አበባ ውስጥ በርካታ የሆኑ ወንዞች አሉ። የሰው ልጅም አብሮ ከወንዞቹ ጋር አብሮ ትስስር ስላለው በወንዞቹ ዙሪያዎች ላይ ቤት ሰርቶ እየኖረ ነውያል። በከተማዋ የታችኛው ተፋሰስ አካባቢ ለ65 ዓመታት እንደኖሩ የሚናገሩት አቶ ቦጋለ ተክሌ ከ18 ዓመታቸው ጀምሮ ወንዙን እንደሚያውቁትና ለተለያየ ማኅበራዊ ግልጋሎት ይጠቀሙበትም እንደነበር ምስክር ናቸው። ዙርጋ ብሻንኮ ንጹውዳ ሆሪዝ ነው ባፍና ከፈረንሲ የሚጫና። ይህ የምትመለከተው ውሃ ከዚህ ቀደም ንጹህ ነበር። ለመጠጥ፣ ለልብስ ማጠቢያ፣ ለከብቶች ማጠጫ እንዲሁም ለማዋኘት። ምን ብዬ ልንገርህ? የድሮ ትዝታዬን አመጣህብኝ እኮ። አይ፣ ገና 18 ዓመት አካባቢ ላይ ያለው እዚሁ ቦታ ከጓደኞች ጋር ከብት፣ ፍየልና በግ ስናግድ፣ ስንዘፍን፣ ስንጫወት እንውል ነበር። በተለይ በሸንበቆ አድርገን አሳ እናጠምድበት ነበር። ገበጣ እየተጫወትን የተሸነፈውን አሳ እናስጠብሰዋለን። ስንጠግብ የተረፈውን ደግሞ እንሸጥ ነበር። በቃ ምናለፋ አለፋ፣ ውሃው ለኛ ትልቅ መዝናኛችን ነበር። አሁን እዚህ ደርሼ ይህን እንዲህ ቆሽሾ በማየቴ ከልብ ያዘንኩ። እንደ አቶ ቦጋለ ሁሉ ወይዘሮ መሰረት ኢርባም በወንዙ አጠገብ አፈር ፈጭተው ውሃ ተራጭተው እንዳሳለፉና ወንዙም ተጠቃሚ እንደነበሩ ትውስታቸው ነው። እዚሁ ቅልንጦ ነው ተወልጄ ያደግኩት፣ እዚሁ ነው የኖርኩት። የአቃቂ ውሃ የድሮና የአሁኑ ምንም ምንም እንትን የለም። የድሮ ትዝታማ ወንዙ ውስጥ ራሱ ለመግባት በጣም ያሳዝናል። ውሃም ንጹህ ነው፣ እንቀዳለ፣ እንጠጣለ፣ ልብሳችን እናጥባለ የቤት ስራ ሁሉም በሱ ነው የምንጠቀመው። በንባ አሁን ነው ይመጣ በተለይ በተለይ መስከረም እንትን ስል እንቁጣጣሽ እንትኑ ሁሉም ከዚህ ነው፣ አበባ ሁሉም የምንቀነጥሰው። እንኳን አበባ ይቅርና አሁን አንድ ጭብጥ ሳር የለም። ለምን? አዋራ እንደዛ ነው። ውሃ እንደዛ እየተበከለ ነው። ምንም እኔ እንጃ፣ ይሄን ነው ብዬ የምናደርገውም ነገር የለም። የከተማዋ ወንዞች በአካባቢው ነዋሪዎች የቆሻሻ አወጋገድ ችግር ምክንያት ጸጋነታቸው እየራቀ በምትኩ ለሰው ልጅ አደጋ እስከ መሆን ደርሰው ነበር። ወንዝ በጣም ጉዳት እያስከተለ ነው። ምክንያቱም አሁን አንዳንዴ በጠዋት ብትመጣና ብታየው ደስ ሊል ነበር። ጠዋት ላይ የሚመጣው ፍሳሽ በጣም ንጹህ የሽንት ቤት መሆኑን ያሳውቃል። ጠዋት ላይ አብዙ በጣም ሽታለው ጥቁር ነው። በጣም ነው በጣም ነው የሚሸተው። አትጠገሙ። ብዙ በሽታዎች ይኖራሉ፣ እንደ ጃርዲያ፣ አሜባ፣ ሌላ ብዙ በሽታዎች ስላሉ በእነሱ መልሰን እየተጠቃን ነው። እኛ ማለት ነው፣ ራሳችን ባመጣ ነው ነገር የታመመ በተቅማጥ በትኩቀት እየለለቀ ብዙ ሰው ነው በዚህ አስሚያ መጣ ሕፃኖች ላይ የበሽታ የሳምባ ምቺ ያመጣ ቆሻሻ ስለሚመጣ ጠዋት ጠዋት በተለይ አይጣል። እንደ ዛሬም ልጄ ይዘን አክንቤት ነገም አክንቤት ቤት ለምን አንማረርም። በሽታ የተነሳ በቱቦ በውረጃ የተነሳ ቱቦ አስፋልት ላይ አሁን ተሰራ ግማቱ ሌላ ማለፋ የሌለም ነገር ነው። ከመነሻቸው ከእንጦጦ ተራራ አካባቢ ሲነሱ ንጹህ ሊሆኑ ይችላሉ። ለምሳሌ ፏፏቴ ብሎ አይቻለሁ። የተወሰነ ሄደው ከሰው ቤቶች ጋር መሀል ሲገቡ ከየቤቱ የሚወጣው የሽንት ቤት ቆሻሻ ሄዶ ከወንዙ ጋር ነው የሚገናኙ። አንዳንዴ ደግሞ እዚህ ውስጥ ውሃ ነው ያለው ወይስ ፕላስቲክ ነው የሞላው እስክባል ድረስ የወንዙን መልኩንም ውስጥ ያለውን ኬሚካሉንም እንደገና ሲታይም ደግሞ ወንዝ ነው አይደለም እስክባል ድረስ የተጎዱ የተጎዱ ወንዞች ናቸው ያሉት ማለት ነው። ስለዚህ እነኚህ ወንዞች እንደዚህ የሚቀጥሉ ከሆነ ወንዝነታቸው አበቃላቸዋል። ከ76 ናም በላይ ወንዞች አሉ፣ ሁለት ተፋሰሶች አሉ። በዚህ ዙሪያ ሁሉም ወንዞች የቆሻሻ መድፊያ ናቸው። በወንዙ ዳር መስፈር ብቻ ሳይሆን በወንዙ ዳር የሚሰፍሩት ሰዎች ቆሻሻዎቻቸውን፣ መጸዳጃ ቤቶቻቸውን ወደ ወንዙ ነው የሚለቁት። ስለዚህ ፕሮፐር የሆነ የፍሳሽ ማስወገጃ ስርዓት አልነበረ ነው። ለምሳሌ አንድ ወንዝ የሚበከለው የሚበከልበት ከማህበረሰቡ በሚወጡ ፍሳሾች፣ ቆሻሻዎች ይበከላል። ይህ ማለት የመጸዳጃ ጉዳዮችን ከወንዝ ጋር በማገናኘት ሊሆን ይችላል። ወንዞች በብዙ መንገድ ይበከላሉ። በከተማዋ የሚገኙ የሕዝብ መዝናኛ ፓርኮችም ቢሆኑ የተመሰረቱት በአብዛኛው በወንዞች ዳርቻ ቢሆንም ወንዞቹን ጠብቆ በእንክብካቤ መያዝ ባህል ላይ ውስንነቶች በመኖራቸው ፋይዳቸው እምብዛም ነበር። በአብዛኛው ፓርኮች የነበሩት በጥብቅ ደኖች ወይም ደግሞ በወንዝ ዳርቻ ላይ ነበሩ። እነዚህ ፓርኮች በወንዝ ዳር ይሰሩ እንጂ ከወንዙ ጋር የነበራቸው ግንኙነት ሆድና ጀርባ ነው። ቢያንስ ውሃውን እንኳ በግቢያቸው ያለውን አትክልት ለማጠጣት እንኳ አገልግሎት የማይውሉ ምክንያቱም ወንዞቹ የተበከሉ በመሆናቸው ወንዞቹ አቋርጦ የሚያልፉ እንኳ ቢሆኑ እዛ ውስጥ የሚዝናና ሰው ወደ ወንዝ ለመሄድ የማይደፍርበት ምክንያቱም ሽታቸው ስላለ ወንዞቹ ጌጥ መሆናቸው ቀርቶ እዳዎች ነበሩ። ማለት አብዛኛው የኢትዮጵያ 60 ፐርሰንት ኢንዱስትሪ የሚኖረው አዲስ አበባ ውስጥ ነው የሀገሪቱ ማለት ነው። ይሄ ኢንዱስትሪ ሁሉ የተሰራው በዚህ በ76 ወንዝ ዳርቻ ነው። ለምንድን ነው ተብሎ በሚወሰድበት ጊዜ የመጀመሪያ የወንዞች ኢንዱስትሪዎች አምራች ኢንዱስትሪዎች ወደ ወንዝ የሄዱበት መሰረታዊ ምክንያት ወንዝን እንደ ተፈጥሯዊ እንደሚያገለግል አካባቢን እንደሚጠቅም ለቱሪስትነት ለመጠቀም እሳቤ ሳይሆን ወንዝን የብክለት ማስወገጃ አድርጎ ለመጠቀም ነው የተጠጉት ማለት ነው። መነሻውን ከእንጦጦ ተራራ አድርጎ እንዲህ ኮለል እያለ የሚመነጨው ውሃ ወደ መንደር ከገባ በኋላ በተለያየ ምክንያት እንደምትመለከቱት ተፈጥሯዊ ይዘቱ ተለውጦ ለብክለት ተዳርጎ ይገኛል። ይህንን ለጤና ጠንቅ የሆነ ሁነት ወደ መስህብነት ለውጦ ምቹ ከተማ ለመገንባት ከተማ አስተዳደሩ ከዚህ ቀደም ቃል መግባቱ ይታወሳል። አዲስ አበባችን ትልቅ ከተማ ናት። በዚህ በትልቅነቷ ልክ ትልልቅ ስራዎችን መስራት አለብን። የአዲስ አበባ ወንዞች ለብዙ ውበት መዋል ሲችሉ፣ ለቱሪስት ማዕከልነት መዳረሻነት መዋል ሲችሉ፣ የዶላር ምንጭ መሆን ሲችሉ፣ ቆሻሻ የሚጣልባቸው፣ ፍሳሽ የሚለቀቅባቸው፣ ያለአግባብ የመኖሪያ ቤቶች በህገወጥነት በአካባቢው ላይ ግንባታዎች የሚገነቡባቸው ሆነው ይህንን ማስተካከል ለከተማ አስተዳደሩ አንድ ፈተና ሆኖ ቀጥሏል። ይህንን ማስተካከል ግን ግድ ይለናል። ከተማ አስተዳደሩ ለነዋሪዎች ምቹ ከተማን ለመገንባት ቃልን ወደ ተግባር የለወጠ ስራ በማከናወን ላይ ሲሆን የሁለተኛው ዙር የኮሪደር ልማት ስራው ሁለት የወንዝ ዳርቻ ልማትን ያቀፈ ነው። አሁን ለጊዜው የተጀመረው በቀበና ወንዝና በእንጦጦ ወንዝ ነው። የእንጦጦ ወንዝ ከእንጦጦ ተነስቶ በራስ መኮንል ድሊ አፍንጮ በር አድርጎ በጊዮን ወጥቶ ወደ ፒኮክ ድረስ ሄድና ከቀበና ወንዝ ጋር ይገናኛል። ያኛውም ከእንጦጦ ይነሳና ኢጣሊያን ኤምባሲ ጀርባ አድርጎ በዚህ በኮከበ ጽባ ፊት ለፊት ባለው ድሊ አልፎ እስከ ፒኮክ ድረስ የሚሄድ። ግንፍሌ ወንዝም ሄዶ ከነሱ ጋር ነው የሚቀላቀለው። ራሱ ማጥራቱን፣ ማልማቱን፣ ከብክለት መከላከሉን የተጀመረው ካናቱን ከምንጩ ማለት ነው። የተጀመረው ስራ ትልቅ ውጤት ነው። ለምሳሌ አሁን እዚህን ያለሁበት ቦታ ጣሊያን ኤምባሲ ጀምሮ እስከ ቀበና ድልድይ ድረስ ወደ 2.8 ኪሎ ሜትር እየለማ ነው ያለ። በሌላም በኩል እንጦጦ ከእንጦጦ ፒኮክ ድረስ እየለማ ያለው ቀጨኔ ወንዝ እየለማነ ያለው ብክለት ምንጭ የሆኑ ወንዞች ከላይ ስለሆነ ወደ ታች ወደ አቃቅ የሚሄደው እነሱ በጣም በስፋት እየተሰሩ ስለሆነ ውጤቱንና አጠቃላይ ሂደቱን በጣም እያየን ሆነ ያለን አሁናአዊታቸሁ እንደሆነ ንጹዋ ማየት ጀምረናል። ንጹዋ ነው። ይሄ ማለት ወንዝ በፈርዝሆነ ያስፈልገዋል። ወንዝና መኖሪያ መል፣ ወንዝና ኢንዱስትሪዎች መሀል ላይ ክፍት ቦታዎች ያስፈልጋሉ። ስለዚህ ይሄን ከማድረግ አንፃር አሁን የተጀመረው ስራ በጣም አበረታች ነው። አሁን እየታየም ያለው ለዚህ ነው ማለት ነው። ስለዚህ አሁን ከዚህ በኋላ የቱሪስት መስህብ ይሆናል፣ ልጆች የሚጫወቱበት ይሆናል። ወንዝን ለተለያየ አገልግሎት የምንጠቀምበት እድል እያየን ነው። ይሄ የውጭ ሀገር የተለመደ ነው። ወንዝ ዳርቻው ከሰው ንክኪ ዞር ይደረጋል። በ30 50 ስንል ሰው ወንዙ ጋር አይደርስም ማለት አይደለም። ሰውማ ወንዙን ውሃውን አይቶ እንዲያጣጥመው እንዲዝናናበት ነው የሚፈለገው። አሁን እስከ ዛሬ ብታይ የተገነቡት ማንኛቸውም ግንባታዎች ጀርባቸውን ሰጥተው ነው ለወንዙ ያሉት። ይሄ ምን ማለት ነው? ቆሻሻቸውን ነው የሚመጣያ ነው እንጂ ወንዙን ለቪው አይፈልጉትም። ከአሁን በኋላ ግን እንደሱ አይደለም። ወንዙን የሚያዩ ወንዝ ዳር ነው ቤቴ የሚባል ነው የሚሆነው ማለት ነው። አንዳንዶቹ ተረት ተረት ሊመስሉ ይችላሉ፣ ግን የሚቻሉና የሚሆኑ ነገሮች ናቸው። በኢፌዴሪ ሕገ መንግሥት ዜጎች በንጹሕ ስፍራ እንዲኖሩ የተጠቀሰ ሲሆን ከበክለት የጸዳ አካባቢ መኖር ደግሞ የማይገሰስ መብታቸው ስለመሆኑ ተጽፏል። ሕገ መንግሥታችን አንቀጽ 44 ንዑስ 1 እና 92 ንዑስ 1 ላይ ሁሉም ሰው ንጹሕና ጤናማ አካባቢ ላይ የመኖር መብት አለው። በዚሁ ልክ ደግሞ ጤናማ ንጹሕ አካባቢ እንዲኖር የማድረግ ስራ ሲሰራ ደግሞ ይህንን ደግሞ የሚያውቅ የሚያበላሽ ይኖር ስለዚህ፣ የመከላከል ስራ ይሰራል። በሀገራችን ሕገ መንግሥት ሁሉም ሰው በንጹህ አካባቢ የመኖር መብት እንዳለው ያንን ደግሞ መንግስት ይህንን ለዜጎች የማስከበር ኃላፊነት እንዳለበት ይጠቅሳል። ዝቅ ብሎ ግን እያንዳንዱ ዜጋ ደግሞ ይህንን የማስከበር ይህንን የመጠበቅ ግዴታ እንዳለበት እዛው ተደንግቧል። ስለዚህ የመንግስትም ኃላፊነት ይታወቃል። የዜጎችም ኃላፊነት ይታወቃል። መብቱም ይታወቃል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በከተማዋ የሚገኙ ወንዞች እንዳይበከሉ ግንዛቤ ከማስጨበት ጀምሮ ዳርቻዎቹን በተለያየ መልክ በማልማት ለተጨማሪ የከተማ ገጽታና አማራጭ የፍሳሽ አገልግሎት እንዲውሉ ተግባራትን እያከናወነ ይገኛል። በተለይ ፋብሪካዎች፣ ኢንዱስትሪዎች የሚያመነጩትን ፍሳሽም ሆነ በካይ አየር በአግባቡ እንዲይዙ የማድረግና ለዛ የወጣ ሕግ አለ። ሕጉን እየተረጎም ሕጉን ስራ ላይ ያዋል። ወደ በካይነት የተሻገሩትንም ደግሞ እስከ ማስጠንቀቂያ መስጠት፣ የሙያ ድጋፍ የመስጠት ከዛ አልፎ ሲገኙ ደግሞ የመቅጣት የማሸግ ቤቱን፣ ይህንን ስራ ነው ስንሰራ የነበረው። ለምሳሌ በዚህ ዓመት 1800 አካባቢ ተቋማት ላይ እርምጃ ወስደናል። አካባቢ በከሉ ተቋማት ላይ ማለት ነው ወደ በዚህ ግማሽ ዓመት ወደ ስምንት ሺህ ተቋማት ላይ ክትትል ቁጥጥር አድርገናል። እየተሰራ ነው ስራው። ወንዝ ዳርቻው ሲለማ እዛ አካባቢ ያለ የፕሮፐርቲ ቫልዩ ቫልዩ ወይ ቫሊዩሽን ይጨምራል። እዛ አካባቢ ያለ የህንፃ ዋጋ አይተናል። አንዳንድ ትንንሽ ልማት ባደረግንባቸው ቦታዎች በ20% ከዛ በራቀ አካባቢ ላይ ካለው በላይ ዋጋ ያወጣል የለማው ነው ሰዎች መጥተው እንዲዝናኑባቸው ለማድረግ ከፍተኛ ጥረት እየተደረገ ይሄ ቀጣይ ነው የሚሆነው። ሰላሳ ሃምሳ ብለን የምንከፍታቸው ስፔሶች ዝም ብሎ ከወንዙ ዳርቻ ሰው ለማባረር ምናምን አድርገ ማየት የለብም። አክሰሰብል ለሁሉም እኩል የሚሆን ማለት ነው። አክሰስ ቱ ሪቨር ቱ ፐብሊክ ነው። አንዳንዶቹ ወንዙን መዝጋትና ለመኖሪያ ማድረግ ትክክል አይደለም። ስለዚህ የተከለከለው ትክክል ያልሆነውና ትክክል የሆነው አክሰስ ቱ ሪቨር ለሁሉም እንዲሆን ማድረግን ነው እየተገበረን ያለ ነው። የወንዞች ዳርቻ ልማት በአዲስ አበባ ከተማ ተግባራዊ በመደረጉ ተቋማት የፍሳሽ አወጋገዳቸው ላይ የነበረውን ክፍተት በግልጽ ማሳየት የቻለ ነው። ትላልቅ በሲምጥ የሚጠሩ ትልልቅ የአዲስ አበባ ከተማ ውስጥ የሚኖሩ ጤና ተቋማት፣ ዩኒቨርሲቲዎች በድብቅ ፍሳሽ መስመራቸውን ከወንዝ ጋር አገናኝተዋል። እዛ ተቋም ውስጥ ስለ አካባቢ የሚያስተምሩ ትልልቅ ዶክተሮች ያሉበት ስለ አካባቢ ሲሰበክ የነበረበት አሁን ይሄ ወንዝ ዳርቻ ልማት ሲጀመር ጉድን የወጣው ማለት ነው። ስለዚህ ምንድን ማለት ነው ሰዎች የሚጠቀማቸው መድኃኒቶች አሉ እነዚህ መድኃኒቶች በፍሳሽ መስመር ወንዝ ጋር ይገናኛሉ ወደ ታችኛው ተፋሳስ ሲሄድ ደግሞ በምግብ ትበላቸዋለ ወደፊት በሽታ መድኃኒቱን እየተላመድክ ነው ማለት ነው አንተ በሽታ ስትታመም ሀኪም ቤት ስትሄድ ሲሰጥ ያ መድኃኒት ሊያድን አይችልም ተላምዷል ሰውነት አሁን እኛ እንደ ከተማ የሚመርዝ ፋብሪካ የሚመርዝ ሆስፒታልም አያስፈልገ ይህንን አውቀውም ነው መግባት ያለባቸው ለሆስፒታል ኖርማሊ ትክክል አይደለም። አንዱ እያጸዳ ሌላው እያቆሸሸ ውሃ ቅዳ ውሃ መልስ አንጫወት። ከመኖሪያ ቤት የሚወጡትን ፍሳሽ ማስቆም ያስፈልጋል። ከንግድ ቤቶች የሚወጡት ማስቆም ያስፈልጋል። ትምህርት ቤቶች፣ ጤና ተቋማት፣ ፋብሪካዎች፣ እነዚህ በሙሉ እዚህ ላይ አስተዋጽኦ ያላቸው መበከል እንዲያቆሙ ማድረግ ያስፈልጋል ማለት። ስለዚህ እያንዳንዱ በሴክተር ብንወስደው ሁሉም ሚና ይኖረዋል ነው። አዲስ አበባ ከተማን ከተለያየ ብክለት ለመታደግ በሚል ጥቅል የሆነ ደንብ ቁጥር 25 እዝባር 2000 ከዚህ ቀደም ጸድቆ ተግባራዊ ቢደረግም ደንቡ የከተማዋን ወንዞች ከብክለት መከላከልና ተጨማሪ ማህበራዊ ግልጋሎት ላይ እንዲውሉ ሳያግዝ ቀርቷል። አሁን ላይ የከዚህ ቀደሙን ችግር ይቀርፋል የተባለለት በወንዞችና ዳርቻዎች ላይ ብቻ ያተኮረ አዲስ ደንብ ቁጥር 180 እዝባር 2016 ጸድቆ በስራ ላይ ውሏል። ደንብ 25 እዝባር 2000 የምል እነኚህ ወንዞች እንደ አካባቢ ነው የአካባቢ አካል አድርጎ ነው የቆጠራቸው። ወንዞቹ ለብቻ አውጥቶ እንዴት ነው የሚለሙት? ማን ነው የሚያለማቸው? ቢበከል አንዳንድ ችግሮች ቢፈጠሩ ቅጣቱ ምንድን ነው? አጥፊው ሚናሊ ትቀጣል የሚል ነገር በስነ ስርዓት ግልጽ ነው አልተቀመጠም። ጠንካራ አይደለም ህጉ ማለት። አብዛኛውን ጊዜ የአዲስ አበባ ወንዞች ዳርቻ ላይ የሚኖሩ ቤቶችን በምናይበት ጊዜ መጸዳጃ ቤት የላቸው ግን ሴፕቲክ ታንክ ያለውም እያስመጠጠ በመዘጋጃ በውሃና ፍሳሽ አገልግሎት የሚሰጥበት ቦታ ላይ ወስዶ አይደል የሚያጣራው፣ ቀጥታ የሚለባ ወንዝ ላይ ነው። ወንዝ ተበክሏል ብለን ስና የአዲስ አበባ ወንዞችን የሚበክሉ ጉዳዮች አንዱ አምራች ኢንዱስትሪ ነው፣ አገልግሎት ሰጪ ተቋማት ናቸው፣ ዶሜስቲክ ዌስት ነው ማለት ነው። ስለዚህ እስከ ዛሬ ድረስ ይሄ የሆነው ለምንድን ነው ከተባለ የማስፈጸም አቅማችን የማስፈጸም የህግ ማዕቀፋችን እጅግ ሲበዛ ደካማ ነው። ሁለተኛ እኩል ትኩረት አልነበረንም። ሁሉም ተቋማት ይመለከተዋል። ሁሉም ዜጋ ይመለከተዋል። ስለዚህ አካባቢ ላይ ያለው የትኩረት ማነስ ከፍተኛ የሆነ ችግር ፈጥሯል። አዲስ አበባ ውስጥ የአየር ብክለት አለ፣ የአፈር ብክለት አለ፣ ሌሎች ብክለቶች። ከነዚህ ብክለቶች ግን ሁሉ ልዩ ትኩረት የሚሻው የወንዞች ብክለት ነው። ስለዚህ ወንዞቻችንም አካባቢ ዳርቻዎቻቸውን ማልማት ብቻ ሳይሆን የወንዙን ውሃ ጥራት፣ በወንዙ ውስጥ ያሉት ብዝሃ ህይወቶች አሳዎችን፣ እንቁራሪቶች እንዲመለሱ ካስፈለገ አስገዳጅ ህግ ማውጣት አለበት። አሁን በቅርቡ ካቢኔው ወደ ስራ ህግ ያወጣው ደንብ 182017 ከፍተኛ ቅጣት ያስከትላል፣ እና ደግሞ ተግባራዊ ይደረጋል። ወንዝ ላይ ቆሻሻ መጣል ክልክል ነው። አብሮት ቅጣት ካለመጣ አልተከለከለ በቃ። ቅጣት አብሮት መምጣት አለበት። ክልክል ነው እሺ፣ ያደረገ ምን ይሁን? ምንጊዜም አንድን ህግ እንዲያስፈጽም የተፈለገውን ነገር ለማሳካት ማስፈጸሚያው አብሮት እንጣጣ አለበት። ይሄ ይሄ ሁልጊዜ ነው። አንዳንድ ሰዎች ቅጣት አስተምርም ብለው ክርክር ያነሱ አሉ። ለ ለአይምሮ ጂምናስቲክ ምናምን እንደሱ አይነት ክርክር ይቻላል። ግን አስፈላጊ በሆነበት ቅጣት በጣም አስፈላጊ ኢንስትሩመንት ነው። የከተማ አስተዳደሩ በጣም አስተማሪ የሆኑ ደንብና ሕጎች አውጥቷል። ይህንንም ተግባር የደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር ሆኖ ወደ ተግባር እንዲገባም አቅጣጫም ተሰጥቶታል። ሕግ ወጥቶም በነጋሪት ጋዜጣ ታትሟል። አንደኛ ህዝባችን ከዚህ እንዲቆጠር፣ ሁለተኛ ደግሞ ተፈጽሞ ከተገኘ ደግሞ ቅጣቶቹ ቀላል እንዳልሆኑና አስተማሪ እንደሆኑ ለህዝባችን ማስጨበጥ ነው። ህግን ማክበር ልማት ማገዝ ማለት ነው። ህግን ማክበር ማለት የሀገሪቷን እድገት ማገዝ ማለት ነው። ስለዚህ በአንድ የሚሆን በሌላ መልኩ ተሳትፎ ውስጥ ገብተናል ማለት ነው። እዚህ አሁን ከምሰራው በተጨማሪ እንደ ማንኛውም ነዋሪ እነዛ ህጎች አክብሬ ስንቀሳቀስ የከተማ አስተዳደሩ የልማት እቅድ አብሬ እያገዝኩ ነው ማለት ነው። ከሰባ ስድስት በላይ ወንዞች ያሏት አዲስ አበባ ከተማ አሁን ላይ የጀመረችው የወንዝ ዳርቻ ልማት ገጽታን ከመገንባት ባለፈ ለነዋሪዎቿ ምቹ ሆና እንድትቀጥል እድል የሰጠ ነው። በመሆኑም የወንዞችን ብክለት በጋራ መከላከል የሁሉም ዜጋ ኃላፊነት መሆን አለበት። ይሄ ማለት እኮ ነገ ለልጆቻችን፣ ለሁሉም ህብረተሰብ እኮ ለጤና ጠቃሚ ስለሆነ ነው። ስለዚህ ይሄን ነገር ከልባችን ነው የምንደግፈው ነው መደገፍም አለበት ይሄ ምንም ጥያቄ ሊጠየቅም የማይገባው መወላወል አስፈልጉ ቆሻሻ ነው። ወንዝ ያበላሸ ቆሻሻ ነው። ከላይ ሽንት ቤት ምኑ ምኑ፣ ይሄ የቱቦ ማገናኘት በጣም ቢቀር ቆንጆ ነው። እንደ ድሮ ቢመለስ ለሁላችሁም ይጠቅማል። ኃላፊነቱ ለሁሉም ሰው እንደናቀኒ አሁን የተጀመረው ስራ የወንዙን የቀደመ ንጽሕና የሚመልስ መሆኑን ስሰማ በጣም ተደስቱ። ድሮም ቆሻሻችንን ወደ ውሃው በማስወገዳችን የመጣጣጣ በመሆኑ አሁንም መፍትሄው በእጃችን ነው። ብክለት ለወንዝ ብቻ ሳይሆን ለየትኛውም አጠቃላይ ስራዎቻችን፣ ልማቶቻችን ትልቅ እንቅፋት ስለሚሆን ብክለትን በጋራ መከላከል ያስፈልጋል። የድምፅ ብክለት ሊሆን ይችላል፣ የፍሳሽ ብክለት ሊሆን ይችላል። ሁሉንም ህዝብን የሚጎዱ ጉዳዮች ልማትን የሚጎዱ ሌሎች የመልካም አስተዳደር ችግር የሚፈጥሩ ጉዳዮች ላይ ህብረተሰቡ ባለቤት ሆኖ መከላከል ይኖርበታል። የወጣውን ደንብ ደግሞ ተግባራዊ እንዲሆን የበኩሉን አስተዋጽኦ እንዲወጣ ማድረግ ያስፈልጋል። ከተማን ለማቆሸሽ ምንም አይነት በቂ ምክንያት የለም። ከተማን ንጹህ ለማድረግ ግን ከበቂ በላይ ምክንያት አለ። ስለዚህ ከበቂ በላይ ምክንያቶቹን ተጠቅመን ከተማችንን ጽዱ፣ አረንጓዴና ለነዋሪዎቿም ለጎብኚዎቿም ምቹ የሆነች ከተማ ማድረግ የጋራው ግባችን አድርገን ሁላችንም አዲስ አበባውያን መንቀሳቀስ አለብን። መንግስት ብቻ ቢሰራ ይሄን ሊያሳካው አይችልም። ግን ዜጎች በሰፈራቸው የሚያልፈውን ወንዝ የመጠበቅ ኃላፊነት ስላለባቸው ልክ እንደ ዱላ ቅብብሎች ከላይ እስከታች ወንዞቻቸውን እየተቀባበሉ ሪቨር ክሊንሲንግ ሪሌ የምንለው የወንዝ የማጽዳት የዱላ ቅብብሎች ንቅናቄ በቅርቡ ይጀመራል። ሁሉም ሰው ሁሉም ሰፈር በሱ ሰፈር ያለው ሁለት መቶ ሜትር አሁን በምታየው ስታንዳርድ የብስክሌት መንገድ ማድረግ ሌላ ፋሲሊቲ ማምጣት ሳይሆን አረንጓዴና ንጹህ የማድረግ ኃላፊነት አለበት። ይሄንን እስከታች ባለው መዋቅራችን እና አደረጃጀቶችን ተጠቅመን የምንሰራ ነው የሚሆነው። ከዚህ ከኔ ግቢ ውስጥ የሚወጣው ቆሻሻ ወደታች ወርዶ ጉዳት አደርሳል። ስለዚህ ኃላፊነት አለብኝ። የህግም በህግ መጠየቅ አለ። የሞራል የሞራልም ተጠያቂነት ይኖረኛል፣ ብሎ ኃላፊነቱን ወስዶ አጣርቶ የመልቀቅ ላይ አሁንም ተገዳረውታለ ነው። እሱ አካባቢ ሁሉም ትኩረት ሰጥቶ መስራት አለበት።